ከባለፈው ምርጫ የተሻለ ምርጫ በሰባተኛው አገራዊ ምርጫ ይደረጋል ብዬ ተስፋ አደርጋለሁ። ምርጫን ግን እንደ ማጂክ ቡሌት መውሰድ ትክክል አይደለም። የሁሉ ችግር መፍቻ ምርጫ አይደለም። ውስብስብ ችግር ነው ያለብን፣ ውስብስብ መፍትሄ ነው የሚፈልገው። ለውስብስብ ችግር አቋራጭ የሆነ የቀለለ መፍትሄ የለም። በአንድ በኩል ሁሉ ነገር እንደሚፈታ ማሰብ ተገቢ አይደለም። ምርጫ ቦርድ ቢጠነክር፣ መራጩ ጉጉት አለ ወይ? መራጩ ይጎብዝ ሚዲያው ያንን በእውነት ለመዘገብ ብቃት አለው ወይ? ሚዲያው ቢዘግብ በውጭ ያሰፈሰፈው ጠላቶቻችን እንዴት እንተተ ያደርጉታል? ብዙ ፋክተርስ ያለው ነው እና እንደ ማጂክ ፑሌት ሁሉን ችግር እንደሚፈታ ሳናስብ፣ ነገር ግን ከባለፈው የተሻለ ነገር ለማድረግ መንግስት በእጅጉ ይሰራል፣ ምንም ጥርጥር የለውም። በእኛ በኩል የተሳካ ዴሞክራሲያዊ ምርጫ ለማድረግ ማክሲመም ጥረት እናደርጋለን። ይሄ ምርጫ በመንግስት ጥረት ብቻ ግን አይሳካም። ፖለቲከኞች በዚያ መድረክ ውስጥ ሀሳባቸውን ሽጦ ለመወዳደር ዝግጁ መሆን አለባቸው። ብቻችንን ተወዳድረን ብቻችንን ቆመን ዴሞክራሲያዊነትን ለመለካት እንቸገራለን። በሌላ መንገድ ደግሞ ፖለቲከኛ ሆኖ ለመወዳደር ፈቃደኛ ለመ ፖለቲከኛ ነኝ፣ ፓርቲ ነኝ፣ ግን አልወዳደርም ደግሞ ማለት ልክ ባህር ዳር ቆሞ ወንዝ ዳር ቆሞ ውጭ ሆኖ ዋና እንደመዋኘት ማለት ነው። ዋና ለመዋኘት መግባት ያስፈልጋል ውሃ ውስጥ ውሃው ሳይነካ ውሃውን ዛናም በጨርቅ ዋና የሚባል ነገር የለም። እና ፖለቲካል ፓርቲ ከሆን ፖለቲካል አኒማል ከሆን ፖለቲካል ሰው ከሆን የምንለካበት አንዱ መንገድ በምርጫ ተወዳድርን በማሸነፍ ይሁንታ ስናገኝ መንግሥት በመሆን ደግሞ ያይገባነውን ቃል መተግበር ነው። ለዚያም ተፋላሚ፣ ተቃዋሚ፣ ተከራካሪ፣ ተፎካካሪ ፓርቲዎች ማሰብ ይኖርባቸዋል። ለምርጫ ትልቁ ቅስቀሳ ትልቁ የምርጫ ቅድመ ምርጫ ስራ የሚባለው ተግባር ነው። ቃልን በተግባር መፈጸም ነው። እኛ ባለፉት አምስት ዓመታት እናሳካለን ብለን ቃል የገባናቸውን ጉዳዮች በበርካታው ጉዳይ እናሳካለን አሳክተን ነው ለምርጫ ምንቀርበው። እንናገራለን፣ እንተገብራለን። በንግግራችንም በተግባራችንም የተሸነፈ ያመነ ህዝብ ካለና ይሁንታ ካገኘ ደግሞ ስልጣን ይዘን እንቀጥላለን። በዚህ አግባብ በተግባር የሚገለጥ የምርጫ ስርዓት ይሆናል። የተሻለ ፓርላማ ይፈጠራል። የተሻሉ ሀሳቦች ይንሸራሸራሉ። የተሻለ የፖለቲካል ካልቸር የተፈጠረ ይሄዳል ብዬ ተስፋ አደርጋለሁ። ኢንክሉሲቭ ናሽናል ዲያሎጉ አለ፣ የሰላሙ ላይ የመጣ ያለ ለውጥ አለ፣ የኢኮኖሚክ እድገቱ አለ እና ጉዳዮች መልክ እየያዙ የተሻለ ሰብሰብ ብለን ኢትዮጵያን የምናል ጸግበት መሰረታዊ ችግሮቿን የምንፈታበት ትላልቅ ስብራቶቿን የምንፈታበት ዘመን እንደሚሆን ነው የምንጠብቀው ነ